ለመጽሐፉም ጭብጥ በዛው ጥሩ አድርገው ነው የነገሩ። በጣም በጣም ትልቅ ሀሳብ፣ ትልቅ ነገር ነው የእግዚአብሔር ምሪት እንዳለበት እኔ እርግጠኛ መሆን ይቻላል። ክርስቲያን ጥያቄ፣ ስለ ክርስቶስ ውጀት እዚህ መጽሐፍ ላይ አንዳንድ ነገር እየጠቀሱት ነገር አለ። ክርስቶስን በመጽሐፍ እንዴት አሳየ? አሁን በቅኔ ክርስቶስ ተገፋ አሉን እዚህ ላይ ክርስቶስን በእርሶ መጽሐፍ ላይ እንዴት እናግኘው? እዚህ ውስጥ ስንመጣ ቅኔ በሁለት መንገድ ነው ያስቀመጥኩት። ዝም ብሎ መተችትም ስለማይቻል አንድን ነገር ስንተች የደራሲው ቅኔ፣ የራሴ ቅኔ አለ የአበው ቅኔ የሚላለ እንግዲህ የኢትዮጵያ ቤተ ክርስቲያን ሊቃውንት የተቀኟቸውን ቅንያት ሰብስቤ አምጥቼ እንደ መረጃ አስቀምጫቸዋለሁ። በጣም በጣም የሚዘገንን አንዳንዱ መዳን ከተክለ ሃይማኖት ጋር የተያያዘ፣ ከአርሴማ ጋር የተያያዘ፣ ከክርስቶስ ምራር ጋር የተያያዘ ገድሎ የሚያወራውን በቅኔያቸው አንጸባርቀውታል። ለምን ሆነ እንደዚህ? ነው ከዚህ የተነሳ የእነሱንም ቅኔ ካስቀመጥኩ በኋላ ቅኔዎቻቸውን መሆን አልነበረበትም ተሳስታቸዋል ካልኩ በኋላ ግን እኔ መሆን ያለበት ብዬ የራሴን ቅኔ አስቀመጥኩ። እንግዲህ ካስቀመጥኳቸው ቅኔያት ውስጥ እንግዲህ ማየት እንችላለን። የደራሲው ቅኔና የአበው ቅኔ የሚል ስለሆነ እነሱ ሱን እንግዲህ ማየት እንችላለን። የደራሲው ቅኔ ውስጥ እንግዲህ እንዲው ጥሩ ነው። ጥያቄው ምን ይላል? እንግዲህ በኦርቶዶክስ ቤተክርስቲያን ሊቃውንት ዘንድ መሰረተ ህይወት ማርያም የሚል የዜማ ክፍል አለ፣ ነግስ አለ። የህይወት መሰረት ማርያም ናት ብለው የቤተክርስቲያን ሊቃውንቱ ጸናጽል መቋሚያ ይዘው በጣም ሲጮሁ የሚያድሩት ማለት ነው። እና የህይወት መሰረት ማርያም ናት ብለው ብላችሁ ከመጮህ የህይወት መሰረት ክርስቶስ ነው ብላችሁ መጮህ አለባችሁ ነው። እና ምንድ ነው አኮ ድንግል ማርያም መሰረተ ህይወት ለህዝብ ባያቱ ዘሞተ ተንሳ ወልደ ባሕርይ ለአብ። የህይወት መሰረት ማርያም ሳትሆን የአብ የባህርይ ልዩ ወልድ ክርስቶስ ኢየሱስ ነው። የህይወት መሰረታችን እሱ እንጂ ማርያም አይደለችም። የእናንተ ጩኸት ማርያምን መሰረት አድርጎ ከተጮኸ፣ የወንጌል እውነት የሚነግረን ግን ክርስቶስ የህይወት መሰረት እንደሆነ ነው። መሰረታችን እሱ ነው። የነቢያት የሐዋርያት መሰረት እሱ ነው። የእኛም መሰረት እሱ ነው። ስለዚህ ለማርያም ከመስጠት ይልቅ ለክርስቶስ መስጠት ይሻላል፣ እጅግ የተሻለ ነው። የህይወት መሰረት ማርያም ልትሆን አትችልም። እንዴት ሆኖ? እሷ እኮ መሰረቷ ክርስቶስ ነው። መሰረት የላትም እኮ በራሷ የላትም። መሰረቷ ራሷ ታቀፋ ያሳደገችው የተንከባከበችው አብረው የኖረችው እናቷ እናትነቷን በአግባብ የተወጣችዋ ማርያም እሷ ለእሷ ራሱ እንኳን መሰረቷ ክርስቶስ እንጂ እሷ ለሌላው መሰረት መሆን አትችልም ነው እና ይህንን በደንብ ማስተካከል አለባችሁ። ነው እና ሌላ እዚህ ቅኔው ጋር የተያያዘ ለጳጳሳት ተደብር ከሆነ አቡጊዳ ጽድቀ ሰማያዊ ክርስቶስ ሁለት አድ ሶስት ከሆነ ጽድቀ ወልድ መልእክተ ዮሐንስ ነፍስ የሚላለ ለኢትዮጵያ ቤተ ክርስቲያን ጳጳሳት ጽድቅ አቡጊዳ ሆነባቸው ይላል። ጽድቅ አቡጊዳ ማለት የአቡጊዳ ፊደል የተደበላለቀ ነው። መደዳ አይደለም። ሀሁሂ ሀሄህ ሆን እንደምንለው ሳይሆን ከታች ወደ ላይ፣ ከላይ ወደ ታች ነው። ስለዚህ ፊደሉ የአቡጊዳ ፊደል ድብልቅልቅ ያለ ነው። እንደውም አቡጊዳ ፊደል ስንማር በጣም ነው የሚከብደን ፊደላትን ፊደላትን ለመለየት ተው። እንደዚህ አይነት ስራ ስለተሰራ ለኢትዮጵያ ቤተ ክርስቲያን ጳጳሳት የክርስቶስ ጽድቅ እንደ አቡጊዳ ፊደል ሆነባቸው፣ ተዘበራረቀባቸው ማለት ምን ማለት ነው? የመዳን መንገድ ብዙ ብዙ ብዙ ብዙ ሆነ ለነሱ። ክርስቶስ ላይ አይደለም። ስለዚህ የክርስቶስ ጽድቅ ለቤተክርስቲያን ጳጳሳት የአቡጊዳ ፊደል ነው። እንደ አቡጊዳ ቤታ ከላይ ወደ ታች፣ ከታች ወደ ላይ ነው። የተደበላለቀ ነው። መለየት አይቻልም። አንድ ነው መንገዱ ብሎ ለማለት ያስቸግራል። ለተሐድሶ ሰዎች ግን የዮሐንስ ነፍስ መልእክት ነው ይላል። ለምንድን ነው እንግዲህ፣ በወንጌል ላመነ ሰው የዮሐንስ መልእክት የሚያወራ ስለማን ነው የሚያወራል? ስለ ክርስቶስ ስለ ዘላለም ሕይወት፣ አይደለም የሚያወራል ስለ ብርሃን ነው። የኃጢአት ስሬት ደግሞ እንዳለ ነው የሚያወራን። በክርስቶስ ኢየሱስ አምነው ለዳኑትና ዳግም ለተወለዱት ሰዎች ግን ጽድቅ የነፍስ ዮሐንስ መልእክት ነው ይላል። የነፍስ ዮሐንስ መልእክት ነው። ስለዚህ የአቡጊዳ ፊደልና የዮሐንስ መልእክት በቅደም ተከተል ገና ከታች ፊደል ስንቆጥር አብረን ነው የምንማራቸው። ስለዚህ የአቡጊዳው ፊደል ጳጳሳትን ይወክላል፣ የዮሐንስ መልእክት ደግሞ የዳኑ ሰዎችን ሕይወት ይወክላል። ስለዚህ በእንዲህ መንገድ ቅንያቸውን አድርጉ ነው ቀኔያችሁን እንደዚህ አድርጉት እና የጳጳሳቱ ጽድቃችሁ አንዱ ክርስቶስ ይሆን። ድብልቅልቅ አታድርጉት። የመዳንን መንገድ በሌላ በሌላ አታድርጉት። የጽድቅን መንገድ በሌላ በሌላ አታድርጉት። የዘላለም ህይወት ማግኛ መንገዱ ክርስቶስ ነው፣ ከሱ ውጭ የለም። ስለዚህ እንዳውጊዳ ውጊዳ ፊደል የተደበላለቀ የጽድቅ መንገድ አያስፈልግም የሚል መልእክት ያለበት ነው። እሺ ሌላው አህዱ ውቱ መድኃኒተ ኩሉ ሞት ተሰሰ ወይ ተጸለ ወስመ ቦ ሕይወት ይላል። አህዱ ውቱ መድኃኒተ ኩሉ ሞት፣ ከሞት ለሁሉ መድኃኒት የሆነው አንድ ነው። ይሄ መድኃኒት የሆነውን ክርስቶስን አትጥሉታ፣ አትግፉት። ለምን ትጠሉታላችሁ? ስሙ ሲነሳ ለምን ትጠሉታላችሁ? ስሙ ሲሰበክ ለምን ትጠሉታላችሁ? ሲሙስ ሲጎራ ለምን ትጠሉታላችሁ? ለምን ትጠሉታላችሁ ኦርቶዶክሳውያን መጽሐፉ እያለን ያለ አንድ ነው መድኃኒት እያለን ሳለ፣ እናንተ ግን ትጠሉታላችሁ። እኔ ግን የምላችሁ ሳትጠሉት ውደዱት፣ አፍቅሩት፣ ተከተሉት ነው። ስለዚህ የእሱ ጥላቻን አስወግዳችሁ በፍቅር ልብ ክርስቶስ ተከተሉ የሚል መልእክት አለው ማለት ነው። ስለዚህ እና ለኦርቶዶክሳውያን ጥያቄ ምንድን ነው? እኔ በግል ሰዎችን የምጠይቀውን ወደ ቅን ያመጣሁት ለምን ትጠሉታላችሁ? ክርስቶስ ሙቶላችሁ ይሄለ ደሙን አፍስሶላችሁ ይሄለ ከእግዚአብሔር አብ ጋር አስታርቋችሁ ይሄለ ለኃጢአታችሁ ስርየት ክርስቶስ ደም አደለ የፈሰሰው ሌላ ምን አለ? ከዚህ ውጭ የመዳን መንገድ የጽድቅ መንገድ ምን አለ? ስለዚህ ከምትጠሉት ይልቅ ብትወዱት ይቻላል የሚል መልእክት አለው ማለት ነው። ሌላው የኢትዮጵያ ሕዝብ እንግዲህ እንደምናውቀው መፍትሄ ስራ የሚባል ድግምት አለ። መፍትሄ ስራው ምንድነው? ሰው የዋለበትን ድግምት የደገመበትን አስማት የመተተበትን ያንን ለማሻር ከጠንቋይ ጠንቋይ ቤት ይሄዳሉ። የተደገመበትን ድግምት ለማሻር ጥሩ ጠንቋይ ፈልጎ ሕዝቡ ማህበረሰቡ ይሄዳል። እኔ በዚህ መካከል የምናገረው ህዝቡ ቀን ቀን ነጠላለው ሰው ቤተ ክርስቲያን ይሄዳል፣ ማታ ማታ ግን ጠንቋይ ቤት ነው ያለው እና መፍትሄ ስራይ ፍለጋ ህዝቡ በጣም ዋጋ ይከፍላል። እኔ ምን አልኳቸው፣ በቅኔ ውስጥ መፍትሄው አንድ ነው። መፍትሄ ስራይ ውቱ ኢየሱስ፣ ለዘደገመ ደጋሚ ወግርማ ሞገስ ውቱ ለዘጸዎ ስመ ኢየሱስ ቀዳሚ ይላል። ምን ማለት ነው? ደጋሚ ለደገመባችሁ ሰዎች መፍትሄ ስራዩ ኢየሱስ ክርስቶስ ነው። መፍትሄ ስራይ ራሱ ኢየሱስ ነው። ጠንቋይ አይደለም፣ ደጋሚ አይደለም፣ መተተኛም አይደለም። ከጠንቋይ ወደ ጠንቋይ አትሂዱ። ድጋሚ ይደገምባችሁ አስማተኛም ይመትትባችሁ ምንም ፉኑ ግድ፣ ይሄንን የሚሽር አንድ አለ፣ ማን ኢየሱስ የሚል አለ። ስለዚህ መፍትሄ ስራዩ የጠንቋዩ መድኃኒት የጠንቋዩ አስማት ሳይሆን ክርስቶስ ኢየሱስ ነው። ስለዚህ ድግምቱን የሚሽር አስማቱን የሚሽር ጥንቁልናውን የሚሽር መርገሙን የሚሽር በሰው ህይወት ላይ የተተበተበውን የተደገመውን ነገር ሁሉን ነገር በጣት ሰው የሚችል አንድ አለ እሱም ማን ነው ኢየሱስ ነው የሚል መልእክት አለው እንደገናም ደግሞ በሌላ ደግሞ ለግርማ ሞገስ ለአቃቤ ረስ እያለ በሰው ዘንድ ተቀባይነት እንዲኖር ሞገስ እንዲያገኙ ገንዘብ እንዲያፈሩ ሀብት እንዲያፈሩ እንደገና ደግሞ ለዚህም ብለው ደግሞ ጠንቋይ ይፈልጋሉ ያንንም በተመለከተ ምን ይላል ግርማ ሞገስ ክርስቶስ ነው አስማት አይደለም ድግምት አይደለም ስራ ስራ አይደለም። ቅጠላ ቅጠል አይደለም። የሆነ ባንገት ማሰር አይደለም። በክንድ የሆነ ነገር መቋጠር አይደለም። እናንተ ግርማ ሞገስ ለምትፈልጉ ሰዎችም ግርማ ሞገሳችሁ ክርስቶስ ነው። ከክርስቶስ ውጪ ሌላ ግርማ ሞገስ ሊኖር አይችልም፣ እና ግርማ ሞገሳችሁ እሱን ልበሱት። አዲስ ፍጥረት መሆን ያስፈልጋቸዋል የሚል የቅኔ መንገድ አለው። እንግዲህ ባጭር ነው፣ ግን ይሄ ቅኔ እንደዚህ ቢብራራ በጣም ብዙ ትምህርት ስላለው ገረፍ ገረፍ አድርገን አንዳንድ ነገሮችን ለማንሳት ብቻ ነው። ሌላው እንግዲህ ጽድቅን በተመለከተ ጽድቅን በተመለከተ አሁን ቤተ ክርስቲያን እንግዲህ ብዙ ካህናት አሏት አደለ። ጽድቅ ሕዝቡ ይገኛል ብሎ የሚለው በተለይ በመብል ሊሆን ይችላል፣ በመጠጥ ሊሆን ይችላል። ከእህል ውሃ ጋር የተያያዘ ከገዳም ጋር የተያያዘ ከጾም ጸሎት ጋር የተያያዘ ነገሮች አሉ። እዚህ ጋር ቅኔው ጋር ምን ብሎ ይናገራል? ጽድቅ አበዊና ዩ ወዳኔ ል ዛምላከ ዳዊት ባረኮ ዘበደ ካህል ፌጠት ወይት ውሃ ጻዴቃ መበለታኮ ይላል። ምን ማለት ነው ቅኔው? የኢዮብ የዳንኤል የአባቶቻችን ጽድቅ ነው የሚለው። ጽድቅ በቄስ እጅ ተቆርጦ ተቆርሶ እንደሚሰጥ ጸሪቀ መበለት አይደለም፣ መክፈልት አይደለም ይላል። ይሄ ጽድቅ ምን አይነት ጽድቅ ነው? ካህን ጸሪቀ መበለትን የመበለቲቱን ቂጣ ቆርሶ ለህዝብ እንደሚሰጠው የሚሰጥ አይደለም ይሄ ጽድቅ። ይሄ ጽድቅ የሚሰጠው የሚገኘው በክርስቶስ ነው ነው። የአባቶቻችን ጽድቅ የቅዱሳን ጽድቅ ክርስቶስ ነው። ይሄ ጽድቅ ደግሞ በካህን እጅ ተቆርሶ እንደሚሰጥ መክፈልት ቂጣ አይደለም። በእምነት በክርስቶስ የሚገኝ በጸጋ የሚገኝ ጽድቅ ነው እንጂ በካህን እጅ ተፈትቶ ለሰው የሚታደል ጽድቅ አይደለም ነው። ስለዚህ ጽድቁ ምንድን ነው ከተባለ በክርስቶስ ኢየሱስ በማመን የሚገኝ ጽድቅ እንጂ ቄስ ቆርሶ እንደሚሰጠው ቂጣ እንጀራ ሊሆን ይችላል፣ መክፈልት ሊሆን ይችላል። እንደዚያ የሚታደል አይደለም። እንኩ ተብሎ ተቆራርሶ የሚሰጥ አይደለም፣ የሚታደል አይደለም። ታዲያ ምንድነው? ጽድቅ ከተባለ በክርስቶስ ኢየሱስ በማመን የዘላለም ህይወት ማግኘት። ጽድቃችን ክርስቶስ ነው፣ ህይወታችን ክርስቶስ ነው፣ ሰላማችን ክርስቶስ ነው እና እንግዲህ በካህናት እጅ ጽድቅን አጠብቁ ከካህናት እጅ እንደ መብል እንደ መጠጥ የሚታደል ስላልሆነ ሰው በግሉ ኢየሱስን አምኖ መዳን መቻል አለበት የሚል ትርጉም ያለው ማለት ነው። እና ጻሪ ቀመበለታኮ ብሎ ይህንን ቅኔ ያነሳል። ሌላም እንግዲህ እንግዲህ ብዙ ነገሮችን ያው ረጅም ጊዜም ስለሌለን፣ ሌላው ምንድነው የሚለው የሚያስተላልፈው ከወንጌል አንጻር ነገር ነወልድ ማይለ ስብከቱ ዛቤልና ወቅረቡ ክቡዳነ ጾር ሀቤ ሀቤ፣ እናንተ ሸክሜ የከበድባችሁ ሁሉ ወደ እኔ ነው። እንግዲህ በዚች ቤተ ክርስቲያን ውስጥ ወይ ደግሞ በማህበረሰብ ውስጥ ስንገባ በዛ በጣም ጽድቅን የሚራቡ የሚጠሙ፣ በጣም ብዙ ዋጋ የሚከፍሉ ሰዎች አሉ። ብዙ ተራራ የሚወጡ ብዙ ቁልቁለት የሚወርዱ ብዙ ነገር አለ። ግን እኔ እያልኳቸው ያለችው ለቤተ ክርስቲያን ሊቃውንትም ለመነኮሳት፣ ለባሕታውያንም መውጣት መውረድ አይደለም ጽድቅ። ጽድቅ ክርስቶስ ነው። ስለዚህ ሸክማችሁ የከበደባችሁ ሁሉ ጌታ እንደተናገረው ወደ እርሱ ኑ። እሱ ነው እረፍት፣ እሱ ነው ሰላም ብዬ ያው እንግዲህ መልእክቱን ለማስተላለፍ ነው። ሌላው አንዳንድ ነገሮችን ከኃጢአት ስሬት ማንጻር፣ ከኃጢአት ስሬት ማንጻር ምንድን አንተም ህዝብ ርውህብ አነጽር፣ ቃሰሳ ያነጽ ደመ ኢየሱስ እምፑሉ አበሳ፣ አምጣን አንጾ ይክላ አበሳነ ደመ ዘሟት እንስሳ። ነው እንግዲህ ኢብራውያን ስናጠነው ዘጠኝን፣ እንግዲህ እንስሳት ብዙ ደም ፈሷል፣ ግን ያ ለሰው ልጅ ለኃጢአት ስሬት አልሆነም። የእንስሳት ደም አይደለም፣ የሰው ልጅ ኃጢአት ያነጸው ያነጸው የክርስቶስ ደም ነው። ስለዚህ ምንድን ነው መልእክቱ? ስንመጽ ጽድቅን የምትራቡ ህዝቦች ሆይ ኃጢአትን ወደሚያነጸው ወደ ኢየሱስ ክርስቶስ ደም ኑ። ከኢየሱስ ደም ውጭ ሌላ ኃጢአት የሚያነጻ የለም። ስለዚህ የደሙን ምስጢር ተረድታችሁ ከእሱ ጋር ተጣበቁ እና የኃጢአት ስሬት በክርስቶስ ኢየሱስ ነው ነው የቅኔው መልእክት። ኃጢአት የሚሰረየው በደል የሚወገደው እግዚአብሔርም ይቅር የሚል ሰው በክርስቶስ ኢየሱስ ሲያምን በፈሰሰው በኢየሱስ ክርስቶስ ደም ነው። ስለዚህ ዚ ዮሐንስም ወደሞ ለእግዚ ለኢየሱስ ክርስቶስ ያነጻንን ኩሉ አጣዊ ነ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ነው የሚለው ሁሉ የሚለው ቃል በግእዝ ቋንቋ አጠቃላይ በቃ ጥቅል ሐሳብ ነው። ስለዚህ ሴት የለም፣ ወንድ የለም፣ ጨዋ የለም፣ እስኩቴስ የለም፣ ባሪያ የለም። ማንም ሰው ኃጢአተኛ ከሆነ ወደ ኢየሱስ ከመጣ በደሙ ይታጠባል ነው እና የቅኔው መልእክት የኃጢአት ስሬት በኢየሱስ ነው ነው። እና ይህንን ያወራል ሀሳቦች ናቸው በመጽሐፉ ላይ የተካተቱት። እንግዲህ አድማጮች መጽሐፉን ደግሞ ገበያ ላይ አለ እንዴ መሪጌታ? የለም የለም። እንዴት ነው የሚገኘው? ያው በስልክ በምናምን ነው የለቆሎ ትምህርት ቤቶች ለመስጠት ስለምፈልግ ወደ ቤተ ክነቱ መሄድ ያለበት። መደብር ላይ ቢቀምጥ ብዙ ጊዜ ያው እንትን አይልምና ሰው በፈለገ ጊዜ ዝምዬኔ ይሰጣለሁ። በጣም ጥሩ ነው። እስቲ በቀጣይ ምን መጽሐፍ ያስባሉ? እንግዲህ በውስጦት ብዙ የታመቀ ብዙ መልካም ሀሳብ እንዳለ ነው የምናየውና ቀጣይ ምንድን ነው የሚያስቡት? ምን አይነት መጽሐፍ ነው መጽሐፍ የሚያስቡት? እንግዲህ ቀጣይ እንግዲህ በመጀመሪያ ደረጃ እኔ በክርስቶስ መሆኔ በጣም ደስ ይለኛል። አንድ ትልቅ ነገር በጌታ መሆኔ አይኔ ተከፍቶ ማንነቴን አውቄ ድካሜን አውቄ በክርስቶስ ኢየሱስ አምኜ ዳግም በመወለዴ በጣም እጅግ ደስ ይለኛል። ሲቀጥል ደግሞ እግዚአብሔር ለስራው ስላስቀመጠኝ ደግሞ በዚህ ምድር በመኖሬ እንደዚያ እንደተንከራተትሁ ሰይጣን ሳይጠቀምብኝ ሰይጣን ሳይበቀለኝ ወደ ጌታ ወደ ኢየሱስ ክርስቶስ በመምጣቴ በጣም ነው ደስ የሚለኝ። ብዙ ቦታ ረግጫለሁ፣ ግን የሆነው የእግዚአብሔር ሐሳብ የእግዚአብሔር ፈቃድ ስለሆነ ስለዚህ ወደ ቀጣዩም የስሄድ ከመጽሐፍ አንጻር የዚህ መጽሐፍ ይቀጥላል እና ልዩ ልዩ ቅኔያት በገጠር በከተማ አባቶች የተናገሯቸው ቅኔያቶች ስጠት እንዳለባቸው እነሱንም አሁን በሙግት መልክ እንደገናም ደግሞ ወደ ትውልድ ባጭሩ በቀላል መንገድ መድረስ የሚችልበትን መንገድ በጣም እያጠናሁም ነው እየጻፍኩም ነው። እንደገና በጣም የህዝቡ ጨለምተኝነት ህዝቡ ያለበት በጣም ነው የሚቆጨኝ። በጣም ነው አብረው የተማሩ ሰዎች አብረው እያደጉ ሰዎች አብረው በቤተ ክህነት የተንቀሳቀሱ በጣም ብዙ ስፍራ ምንተዋወቅ ሰዎች እነሱ እነሱን ሳስብ ያለ ክርስቶስ በመሆናቸው በጣም የሚቆጨኝ ነገር አለ። እኔ ጽፌ ከእኔ እውነት ወጥቶ የክርስቶስ ወንጌል ወደ ሌሎች እንዲተላለፍ እግዚአብሔር በዚህ ምድር እንድኖር ከፈቀደልኝ ለምን ሀያ አራት ሰዓት አልሰራም? እና ይሄንን ስራ ለመስራት በጣም ጉጉት ውስጥ ነው ያለሁት፣ ናፍቆት ውስጥ ነው ያለሁት። በተቻለኝ አጥቅም መጽሐፉም ወደ ሰው እንዲደርስ፣ ወደፊትም የሚጻፉ ነገሮች ወደ ህብረተሰቡ፣ ወደ ማህበረሰቡ እንዲደርሱ በጣም በትጋት እየጸለይኩ እየጾምኩ እግዚአብሔር በሚሰጠኝ ምሪት እቀጥላለሁ ነው። እንግዲህ ይሄ ሲሆን ግን በራስ እውቀት በራስ ችሎታ አይሆንም እንደ ቀድሞው አይሄድም በእግዚአብሔር ቤት መሪው ራሱ እግዚአብሔር ነው። ተናጋሪው ራሱ እግዚአብሔር ነው። አድራጊውም ፈጻሚውም ራሱ እግዚአብሔር ነው። እንደ ሀሳብ ግን ይህ ሀሳብ አለ። በመጨረሻ ማስተላለፍ የሚፈልጉት መልእክት እንደርሶ በተለያየ ውጣ ውረድ ላይ ሆነው ጽድቅን ላላገኙ ለተራቡ ሰዎች መሪ ጌታዎች ሊሆኑ ይችላል፣ ዲያቆናት ሊሆኑ ይችላል፣ ካህናት ሊሆኑ ይችላል። በአጠቃላይ ግን የመጨረሻ መልእክት ካሉት ምንድን ነው ያመልክቶት? እኔ የመጨረሻ መልእክት ማስተላልፈው በኢትዮጵያ ቤተ ክርስቲያን ውስጥ ወንጌልን ሰምተው ግን በፍርሃት ውስጥ ያሉ፣ በመጨነቅ ውስጥ ያሉ ለእውነት ባለመኖራቸው የሚጸጽታቸው የሚቆጩ፣ ውስጣቸው የሚደማ የሚያነባ የገባቸውን እውነት ላለመናገር ነገሮች ዙሪያ ጥምጥማቸው ከወደውባቸው በምጥ ውስጥ ያሉ ወገኖች ደፍረው እንዲወጡ እግዚአብሔር የማያሳፍር አምላክ የሚረዳ የሚያግዝ አምላክ መሆኑን ተረድተው ካሉበት ምጥ ወጥተው ብርሃን መሆን እንዲችሉ፣ ይሄ በጣም ሰው ሁሉ ሊሰማው የሚገባ የኔ የግሌ መልእክት ነው፣ ናፍቆቴም ነው። ስለዚህ በእያንዳንዱ ገዳምና በእያንዳንዱ ቤተክርስቲያን ውስጥ እንገባ፣ የዳነ ሰው እናገኛለን። ውስጥ ቁጭ ብሎ ግን መናገር የማይፈልግ ብወጣስ፣ ቤተሰቤስ፣ ኑሮዌስ፣ ብዙ ነገሮች እነሳሉ። እኛ ወጣን ጥለን ይዋለን ምንም የሆነው ነገር አለን። ህዝብ አጉረምርሟል፣ ጩኋል፣ አሳዷል። አዎ ግን የወንጌል ባህሪ ነው ጸባይ ነው። እና እኔ ያለኝ መልእክት በዚህ ቤተ ክርስቲያኑ ውስጥ በጣም ውስጣቸው እየተንገበገበ በጣም ውስጣቸው በቁጭት ውስጥ የተሞሉ ሰዎች እውነትን ሳይደብቁ ሳይሸሽጉ ጌታ ሳይመጣ የበራላቸውን እውነት በገሃድ ተናግረው እንዲኖሩ አሁንም እጃቸውን ለእግዚአብሔር ይስጡ ብይላለሁ። ልባቸውን ለእግዚአብሔር ይስጡ ብይላለሁ። ከሰው ጥበብ ይልቅ የእግዚአብሔር ጥበብ ይበልጣል የእግዚአብሔር ሞኝነት ራሱ ይበልጣል። እና ብዙ ሰዎች እንዲህ አይነት ውስጥ ስላሉ ስለማውቃቸው እነዚህ ሰዎች ጥሰው ይውጡ፣ ለእውነት ይቆሙ፣ ኢየሱስን ይመስክሩ። ስለ ኢየሱስ ሲናገሩ ያሙ፣ ወደ ሚዲያው ይምጡ፣ ወደ እህቶች ወደ ወንድሞች ይምጡ፣ ወደ ቤተ ክርስቲያን ይምጡ። እውነትን ከተቀበሉ ሰዎች ጋር ከእውነት ጋር ከቆሙ ሰዎች ጋር ይቆሙ። ስለዚህ መደበቁ መሸሸጉ ምንም አያመጣም። እውነት እነሱ ባይናገሩትም በሌላ ትውልድ ይቀጥላል። ግን ሊጸጽታቸው ይችላል እና አንዳንድ ሰዎች ቅዳሴ ሲያስቀድሱ የገባቸው እውነት ስላለ ያለቅሳሉ። ወጥተው እንዳይናገሩ ሁኔታው አለ። እዚያ እንዳይቀጥሉ ደግሞ የማይመች ብዙ ነገር አለ እና እንዲህ አይነት ውስጥ መካከል ላይ ያሉ ሰዎች ወደ አደባባይ ወጥተው ስለ ክርስቶስ ይናገሩ። እሱ በአደባባይ ከተሰቀለ ከተገረፈ፣ ዋጋ ከከፈለ እሱ ካላፈረብን እኛ ምንም አይነት ሀፍረት ሊኖረን አይገባም እና በኢየሱስ አይታፈርም። በኢየሱስ ቀልድ የለም። በኢየሱስ መደራደር የለም። ኢየሱስ ኢየሱስ ነው፣ በቃ ምንም ልናደርገው አንችልም። ለዓለም የበራ እውነትን መደበቅ አይቻልም። ስለዚህ ኢየሱስ ይሄ ሻማ አይደለም አምፖል አይደለም፣ ለዓለም ሁሉ መታየት የሚችል ብረን ስለሆነ ደብቀ ልንይዘው አንችልም። በጓዳ አብርተነው ቁጭ ልን ሳይሆን አለ ሁሉ ሊያዩ ሊሰማው ሊያዳምጡ የሚችል ስለሆነ ማለት ነው። አንዱ ይሄ ነው። ሌላው እልከኝነትና እልህነት አለ። አሁን እዚህ በተለያየ ሚዲያ ላይ ኦርቶዶክሳውያን ብዙ ብዙ ነገር ይናገራሉ፣ እና ስሰማ በጣም ልብ እንትን የሚለይ ነገር ክርስቶስን መሸሸግ አይቻልም። ሰው በምኞቱ በክፉ ምኞት በክፉ ጸባዩ ክርስቶስን ሊሸሸግ ሊሞክር ይችላል፣ ግን ክርስቶስ ስለማይሸሸግ ክርስቶስን ከመግፋት ሌሎችን ግፏቸው፣ ሌሎችን ገፍታቸው፣ አስወግዳቸው ክርስቶስ ጋር ተጣበቁ ነው ማለት ያው። እና ብዙ ሰዎች ስለ ኢየሱስ ዋጋ መክፈል ይከብዳቸዋል። ስለሌላው ግን ድንጋይ ሲወረወርባቸው፣ ሲደበደቡ ጫካ ድንጋይ ተንተርሰው ጤዛ ለሰው ሲያድሩ ከባብና ከጉርጥ ከዘንዶ ጋር ተጋድመው ሲውሉ ሲያድሩ ግን ምንም አይመስላቸውም። ስለ ኢየሱስ ግን የትን ቢተኛስ ምን ችግር አለው እና ያንን ያንን ከንቱ የሆነ ትምህርት ትታችሁ ነው ኢየሱስ ይበልጣል። ኢየሱስን ተከተሉ። እናንተ የምታመልኳቸው አማልክቶቻችሁም ስማቸውም ከሰማይ በታች ይጠፋል ቀጣይነት የለውምና ወደ ኢየሱስ ነው። ኦርቶዶክሳውያን ሊቃውንቱ፣ ወደ ኢየሱስ ነው። ዲያቆናቱ፣ ወደ ኢየሱስ ነው። ካህናቱ፣ ወደ ኢየሱስ ነው ጳጳሳቱኑ ግድ የላችሁ፣ አንድ ጌታ ነው ያለን፣ አንድ አምላክ ነው ያለን፣ አንድ አዳይ ነው ያለን፣ ሌላ መድኃኒት የለም። ልባችሁ እያወቀ በአንደበታችሁ አትካዱ ብዬ እላለሁ። ቆይታ ነበር ከእርሶ ጋር የነበረን። ጌታ የባርኮት። በእርሶ ውስጥ ያለው ጸጋ ደግሞ ይበልጥ እንዲያፈራ፣ እንዲያርግ፣ እንዲያብብ ሁላችን እንጸልያለን። እግዚአብሔር እኛንም ረድቶን ይህንን እንግዲህ ለብዙሀን ለማቅረብ እግዚአብሔር ይርዳን ነው የምለው። ከፍተኛ የስራ ባለ አደራነት ወይም ባለ እዳነት እየተሰማን ነው እንደዚህ አይነት ታሪክ ስንሰማና እግዚአብሔር እርቶን ከዳር እስከ ዳር ብዙ ሰዎች ይህን ታሪክ ቢሰሙት የክርስቶስ የሆነው ማዳን በህይወታቸው እንደሚመጣ ተስፋ እናደርጋለን። ስለነበረን ቆይታ ከእርሶ ጋር በጣም ከልብድ አመሰግናለን ጌታ ዘመኖትን ሁሉ ይባርክ አሜን እኔም አመሰግናለሁ ተባረኩልኝ